የተወደዳቸው እግዚአብሔር ቤተሰቦች በጌታ በኢየሱስ ክርስቶስም ሰላም እላችኋለሁ። በዚህ ጥዋት ሰኞ ቀን የእግዚአብሔር ቃል ወደ ልቤ መጣ። በዮሐንስ ወንጌል ምዕራፍ ሁለት ላይ ቃና ዘገሊላ ሰርግ ቤት የተሰራው ተአምራት ከዛሬ 2000 ዓመት በፊት ተከታዮችን ለማፍራት እንዴት ለኢየሱስ ክርስቶስ እንደተጠቀመበት እየተጠቀመው እዚህ ያሰናሰል ነውና ታሪኩ የተፈጸመው ማንም ሰው ሰርግ እንደሚደግስ ሰርግ ቤተሰብ ውስጥ ነው ሰርጋቸውን ጠቅሰው ኦልሬዲ ሰዎችን ጠርተው ፕሮግራም እያከናወኑ ባሉበት ሁኔታ ውስጥ ነው። እንግዲህ ጌታ ኢየሱስና እናትየው ከደቀ መዛሙርቱ ጋር ወደዛ ሰርግ የሄዱት ሄዱት በሰርግ ውስጥ ሁሉም ሰው መንፈሳዊ እንዳልሆነ ያው እናውቃለን። ምናልባትም የጌታ ኢየሱስ ክርስቶስ አዳኝነት እና ጌትነት የገባቸው የመንፈስ ቅዱስን ኃይልና እንቅስቃሴ የተሳተፉና የተቀበሉ ደቀ መዛሙርቱና ኢየሱስ ማርያም ናቸው። ሌሎቹ ሁሉ ግዴታ መንፈሳዊ መሆን አይጠበቅባቸውም። ስለዚህ ሰርግ ቤት ውስጥ ይጠጣሉ፣ ይደንሳሉ፣ ይዘፍናሉ፣ ማንኛውንም አለማዊ ስርዓት ያደርጋሉ። በዚህ ሁኔታ ውስጥ ግን አማኞች ገቡ እና እንደዚህ አይነት ሁኔታዎች አንዳንድ ጊዜ በሕይወታችን ላይ ገጥመውናል። የዓለማዊ ሰርግ ላይ ተጠርተን እኛ ቢራ አንጠጣም እኛ ጠጅ አንጠጣም ብለን ውሃ ይቀረበልን ቦታ አለ እንደገና ደግሞ ቦታ ይቀርበልን ቦታ አለ እንደገና ደግሞ ውሃ ብቻ አይደለም ለስላሳ ይቀርበልን ቦታ አለ። አንዳንድ ቦታ ደግሞ እንዲሁም የወጣንባቸው ሁኔታዎች አሉና እንዲህ አይነት ተግዳሮቶች እንደሚገጥሙ ግልጽ ነው። በዚህ ሁኔታ ውስጥ እያሉ ነው እንግዲህ ደቀ መዛሙርት ከኢየሱስ ክርስቶስ ጋር በዛ ሰርግ ላይ የታደሙት። ለዓላማውና ለእቅዱ ለፕሮግራሙ ለመጣበት አጀንዳ ጌታ ኢየሱስ ክርስቶስ ተጠቅሞበታል፣ ይሄንን ሰርግ ቤት እና ምንድን ነው የሚያሳየው? ማንኛውንም እኛ ሶሳይቲው መሀል ማህበረሰቡ መሀል የምናገኛቸውን ኦፖርቹኒቲዎች ለወንጌል መጠቀም እንዳለብን ያሳያል። ለቅሶ ላይ ስንሄድ ወንጌል መስበክ እንዳለብን ባስ ላይ ታክሲ ላይ ሰርግ ላይ ልደት ላይ ወንጌል መስበክ እንዳለብን ያሳያል። እና አጋጣሚዎችን ሁሉ ለወንጌል አገልግሎት ጌታ ኢየሱስ ይጠቀምባቸው ነበር። እና እውነትም የዛን ዕለት ተሳክቶለታል። ምንም አለማያን ሰርግ ቤት ቢገባም ደቀ መዝሙር አግኝቷል። ሌላው ነገር ደግሞ ሰርግ ቤቱ ላይ ያልተጠበቀ እክል ገጠመ። ይደርስልናል ብለው ያዘጋጁት ማዕድ ለጠራነው ሰው ይበቃል ብለው ያዘጋጁት ማዕድና መጠጥ ኦልሬዲ መሀል ላይ አለቀ። ስለዚህ ለእናንተ ሰርገኛ ሆናችሁ ወይም ደግሞ ሰርግ ቤት ደግሳችሁ የጠራችሁ ሰው በትክክል ባይበላና ባይጠጣ አንገታችሁን ነው የምትደፉት። እዛ ሰርግ ቤት ውስጥ አንገት የሚያስደፋ ነገር ነበር የተፈጠረው። ስለዚህ የጌታ የኢየሱስ ክርስቶስ ወደዛ ቤት መሄድ አንድም ከወንጌል መስበክ ባሻገር የዛም ቤት እንቆቅልሽና ጥያቄ ለመፍታትም ጭምር ነው። የዛም ቤት ሀዘን ወደ ደስታ ለመቀየር፣ የዛ ቤት አንገት መድፋት ወደ ቀና ወደ ማለት ቀና ወደ ማለት ለመቀየርም ጭምር ነው። ጌታ ኢየሱስ ሄደ። ስለዚህ እንኳን እዛ ቤት ሄደ። እኔ ዛሬ በዚህ ጠዋት እናገራለሁ። የዛም ቤት አንገት መድፋት ቀና ወደ ማለት የቀየረ ሀፍረታቸውን ወደ ከመሸማቀቅ አውጥቶ ወደ ኩራት የቀየረላቸው ጌታ በኢየሱስ ስም በዚህ ጠዋት ያገኛችሁ ጉድለትን ሸፍኖ ባዶነትን ሸፍኖ ለክብር የሚያበቃ ከታላላቆች ጋር ተርታ ላይ የሚያስቀምጥ የናዝሬቱ ኢየሱስ ክርስቶስ መልእክታችን ነው። ዛሬም እሱ ያድናል፣ ዛሬም ቋጠሮን ይፈታል፣ ዛሬም ጥያቄን ይመልሳል። ባጠረ ነገር ላይ ይመጣል። ባለቀና በተቆረጠ ነገር ላይ መጥቶ ታሪክን ይቀይራል። ክብር ለእግዚአብሔር ይሁን። በዚህ ደግሞ መልእክተኞችና ሰባኪዎች ሆነናል እኛ ወደ ማርያም ጉዳዩ ደረሰ። እንዴት እንደደረሰ ባይታወቅም ተንጠላጥሎ ወደ ማርያም ጋር ደረሰ። የወይን ጠጅ አልቆባቸዋል የሚለው እና የሚለው እና ማርያም ደግሞ በልቧ ፕሮፌሲ ያላት ትጠብቃለች። ስለ ልጇ ፕሮፌሲ ያላት ወንደርፉል ነች፣ ስፒሪቹዋል ውመን ነች። ገና ሳታገባ ወይም ደግሞ ለዮሴፍ ሳትታጭ መንፈስ ቅዱስም ለዚህ ፕሮግራም ገና ሳያጫት መንፈስ ቅዱስና በጸጋ የተሞላች ሴት እንደነበረች፣ መንፈሳዊ መገለጥና መረዳት ያላት ሴት እንደነበረች መጽሐፍ ቅዱስ ይነግረናል። በመጽሐፍ ቅዱሳችን ላይ እናያለን። መገለጥ አላት፣ ትንቢት አላት፣ ፈውስ አላት፣ ራዕይ አላት፣ ሆሊ ስፒሪትን ተቀብላለች። ስፕሪቱዋል ውመን ነች፣ መንፈሳዊ ሴት ነች እና ስለምትወልደው ልጅ ዝም ብላ በግብታዊ አይደለም። ምን አይነት ልጅ ወደ እሷ እንደሚመጣ ቀድማ እየተረዳች ሴት ነች፣ ቀድማ የተረዳች እና መጽሐፉም ሲናገር ማርያም በልቧ ስለ ልጁ ያለው ነገር ሁሉ ተጠብቀው ነበር ነው የሚለው። ስንቶቻችሁ ልጆቻችሁ ላይ ነጋቸውን ታዩላቸዋላችሁ? ነጋቸውን እግዚአብሔር ያወጣላቸው ፕሮግራም ተሰሙላቸዋላችሁ? እግዚአብሔር አምላክ ይህን መንፈስና ጸጋ ያብዛለን። የሆነ ሆኖ ወይወኝ ጠዩ የማለት ጉዳይ ወደ ማርያም ሲመጣ ማርያም ደግሞ ልጇ የጥያቄ ሁሉ መልስ እንደሆነ፣ አንገት የሚደፉ ሰዎችን ቀና እንደሚያደርግ፣ ያለቀ የተቆረጠ ነገርን እንደሚቀጥል፣ የሞተን ህይወት እንደሚዘራ፣ ለምድር ሶሊሽንና መፍትሄ አድርጎ ሊሰጥ ወደ ምድር እንደተላከ በደንብ አውቃለች። በጣም ማዝ ነው። በ21ና በ16 ማርያምና ኪዳነ ምህረት እያሉ የሚደግሱ ሰዎች ይሄንን አያውቁ ልጇ ሶሉሽን አምጭ እንደሆነ አያውቁ። ማርያምን የሚያውቅ ሰው በእርግጠኝነት ወደ ልጇ ነው የሚሄደው። ልጇ አዳኝ ነው፣ ልጇ ፈዋሽ ነው። እና እሱ ጋር ደረሰው፣ ይሄን ጠጅ እኮ አልቆባቸዋል፣ ሊዋረዱ ነው፣ ከአንገት መድፋት። እነኝን ቤተሰቦች እባክህን ቀና አርጋቸው፣ እባክህን ተአምራት አድርግ አለችው። አንቺ ሴት ከአንቺ ጋር ምናለኝ አላት። አንዳንድ የሃይማኖት ሰዎች እንደሚሉት ይሄ ነቀፌታና የትችት ወይም የጥላቻ ንግግር አይደለም። አንቺ ሴት የሚለው ንግግር በአይሁዳውያን ልማድ በዛን ወቅት አንቺ ሴት የሚል ንግግር ወይም አጠራር የተለመደ ስለሆነ ነው ይሄን ያለበት ምክንያት። በዛው ቅስፈት ግን ለደቀ መዛሙርቱ አንድ ነገር አላቸው። ስድስቱን የድንጋይ ጋኖች በበር ላይ ያሉትን ውሃ እንዲሞሉ አዘዛቸው። ማርያምም ወረድ ብላ የሚላችሁን ሁሉ አድርጓለች። ልጄ የሚላችሁን ሁሉ አድርጉ። ዛሬ መልእክት አለኝ። ማርያምን የምትወዱ ሰዎች፣ የምታጥኑላ ሰዎች እንደዚህ እላችኋለሁ፣ ልጇ የሚላችሁን ስሙ። እሷም እንድትላችኋለች ብላችሁን ሄደችው ልጅ የሚላችሁን አድርጉ። ልጅዋ ደግሞ ዮሐንስ ወንጌል ምዕራፍ 14 ላይ እንደዚህ ያለ እውነት፣ ሕይወት፣ መንገድ እኔ ነኝ አለ። በእኔ በስተቀር ወደ አብ መግባት በፍጹም አይቻልም አለና፣ ይሄ እውነት እንዲገለጥላችሁ በጌታ በኢየሱስ ስም እጸልይላችኋለሁ። ሁሌ ለኢትዮጵያ ሕዝብ ሁሉ እጸልያለሁ። ኢየሱስ ጌታ ነው። ሌላው ነገር እነኛ ስድስት ድንጋይ ጋኖች በአይሁድ ልማድ መሰረት ሰዎች ወደ ሰርግ ቤት ሲሄዱ እግራቸውን ታጥበው እጃቸውን ታጥበው ወደ ሰርጉ ሰርግ ቤት የሚገቡበት ነው። አይሁዳውያን ይሄ ልምድ ማንም እንግዳ ወደ ቤታቸው ሲገባ እግሩን ታጥቦ እጁን ታጥቦ ወደ ቤታቸው እንዲገባ ነው የሚያደርጉት። ለዚህ ፕሮግራም የተዘጋጀ ድንጋይ ጋን ውሃ ሞላ። በዛው ቅስፈት ውሃው ወደ ወይን ጠጅ ተቀየረ። ኢንስታንት ነው። ከዚህ ግቢ ውስጥ ወይን ቆርጬ ጨምቄ በሰጣቸው ጁስ ነው። ከዚሁ ግቢ ውስጥ ወይን ቆርጬ ጨምቄ 15 ቀን ባቆየው ግን አልኮል ነው የሚሆነው። ስለዚህ ኢንስታንት የሆነ ነገር ሁልጊዜ ጁስ ነው፣ አያሰክርም። ነገር ግን የጠጅ ቤቱ ባለቤቶች፣ የሰርግ ቤቱ ባለቤቶች አንድ ነገር ብለዋል። ይሄኛው የተሻለ ነው። ቀድሞ ለሰርገኞቹ ከቀረበው በላይ የተሻለ ነው አሉ። ኢየሱስ ያለበት ነገር ሁል ጊዜ የተሻለ ነው። ኢየሱስ ያለበት ህይወት ሁልጊዜ የተሻለ ነው። ኢየሱስ ያለበት ኑሮ ሁል ጊዜ የተሻለ ነው። ኢየሱስ ያለበት ትዳር ሁል ጊዜ የተሻለ ነው። በህይወታችሁ ውስጥ ጨው የሌለው ምግብ እንደማይጣፍጣችሁ ሁሉ ኢየሱስ ህይወታችሁና ቤታችሁ ላይ ከሌለ ጣፋጭነት የለም። ወደ ኢየሱስ ፊታችሁን ብታዞሩ አበረታታችኋለሁ። እናንተም በጌታ የበረታችሁ ሰዎች ሁል ጊዜ ይሄን ጌታ ወደ ቤታችሁ ወደ ህይወታችሁ ቪዚት በማድረግ በመጋበዝ ሁልጊዜ ህልውናውና አብሮነቱን ቼክ በማድረግ ከእሱ ጋር ጉዟችሁ እንዲቀጥል እንዳትቀድሙት ወደ ኋላም እንዳትቀሩ አብራችሁት እንድትሄዱ አበረታታችኋለሁ። ህይወት የሚጣፍጠው በጌታ ነው። ውሃውን ወደ ወይን ጠጅ ቀየረው፣ ከተማውን ሁሉ አስገረመ፣ ተከታዮችን አፈራ። በቃና ዘገሊላ ለመጀመሪያ ጊዜ ሰዎችን ተከታዮች አፈራ። በዛ ስፍራ ላይ ጌታ ኢየሱስ ክርስቶስ ብዙ ሰዎችን ለእርሱ መንግስት ሰራተኞች የሆኑ ዘንድ ደቀ መዝሙር የሆኑ ዘንድ ድጋሜ ወደ ሰርግ ቤት ሄደው ጠጥተው ሰካራም እንዳይሆኑ ድጋሜ ወደ ሰርግ ቤት ሄደው ዘፋኝ እንዳይሆኑ የሚቀይር መነካት እናካቸው ልክኛ እንደተነካን ማለት ነው። በተለያየ አይነት የአመጽና የኃጢያት ጓሮ ውስጥና ጉረን ውስጥ ሆነን እያለን ታሪካችንን ቀይሮ ዛሬ ሰው መካሪ ያደረገን ጌታ፣ ዛሬ የሰው ህይወት እንዲጣፍጥ ምክንያት ያደረገን ጌታ ስሙ የተባረከ ይሆን ይሁን። የምስራች አለን። ኢየሱስ ብቻውን የሰው ልጆችን ህይወት ያድናል። የሰው ልጆችን ህይወት ያጣፍጣል። ያጠረባችሁ ነገር አለ፣ የጎደለባችሁ ነገር አለ፣ ግራ የገባችሁ ነገር አለ፣ ወደ ኢየሱስ አምጡት። ማርያም የሰዎቹን ጥያቄ ወደ ኢየሱስ አመጣች፣ ወደ ልጇ አመጣች። እሷ ሶሉሽን መስጠት አትችልም፣ ስጋ ለባሽ ነች። ልጇ ግን ሶሉሽን አመጣ። ኢየሱስ ለአገር መፍትሄ ነው፣ ለኢኮኖሚ መፍትሄ ነው፣ ለትዳር መፍትሄ ነው፣ ለልጆች መፍትሄ ነው። ለዚህ ለተበላሸው የዋጋ ግሽፈት ለተበላሸው ኢኮኖሚ መፍትሄ ነው ኢትዮጵያ መፍትሄሽ ኢየሱስ ነው። ክብር ለእግዚአብሔር ለአምላክ ይሁን። ጌታ አምላክ ይባርካችሁ። በዮሐንስ ወንጌል ምዕራፍ ሁለት ላይ ያለውን ክፍል እንድታነቡ አበረታታችኋለሁ። እንዲሁም ከዚህ ጋር እያያይዛችሁ በዮሐንስ ወንጌል ምዕራፍ 14 ላይ ቁጥር 12 ላይ ያለውን የመጽሐፍ ቅዱስ ክፍል እንድታነቡ አበረታታችኋለሁ። ከዚሁ ጋር ጨምሬ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ያለውንም ቃል እንድታነቡ አበረታታችኋለሁ። አንድ የመጨረሻ የመጽሐፍ ቅዱስ ክፍል ልጨምርላችሁ። ዮሐንስ ወንጌል ምዕራፍ አንድ ቁጥር አስራ ሁለት ላይ ያለውን ክፍል እንድታነቡ አበረታታችኋለሁ። ኢየሱስ ክርስቶስ ያድናል። ታሪኬ የተለወጠው፣ ህይወቴ የጣፈጠው፣ እድሜ የተቀጠለው በዚህ ጌታ በኢየሱስ ነው። ሻሎም፣ እግዚአብሔር ይባርካችሁ፣ እወዳችኋለሁ። መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች ይሰጠን ሌላ ስም የለም። ኢየሱስ ነው። ቴንክ ዩ ጋድ ብለሽ ባባይ